እንደ ዛሬ ስቃ አላቅም። በእውነት በመጨረሻ ሄሉ በጣም አስቀኛለት። መንታ መንታ ነው አይደለም የምትፈልጉ ነው። በቃ ነው። እንደ ዛሬ አስቀኝሞች አላቅም። ቤተሰብ ማለት ዛሬ ዋው ነው። ሮማንቲክ ነው። እግዚአብሔርን አስቆኛል። እግዚአብሔር በፈጣሪ ስም ሰላም፣ ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች ለዚህ ቤት ደግሞ አዲስ ከሆናችሁ፣ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ የኔ ውዶች ማለት ነው እና እናንተ ብቻ በጣም አስቆኛለሽ አስቆኛል። የዛሬ ሁላሽም ፈታ ዘና እንዳላችሁ እርግጠኛ ነኝ። እውነት ለመናገር ውይ ውይ ውይ፣ እናንተ ፍቅር ከባድ ነው እንዴ! አራ ወንድ ልጅ ሴት ልጅ ሲወድ ነው ደስ የሚለው ማለት ነው። እና እኔ ወንድ ልጅ ቢወደኝ ነው ደስ የሚለኝ ማለት ነው። እኔ ወድጃ እሱ ለእኔ ፍቅር ከሌለ ውይ ሁሉም ነገር ከንቱ ነው። እግዚአብሔርን ፍቅር ከባድ ነው። ብቻ ኤሉ ላይ አንፈርዱ። እውነት ለመናገር እና ፍቅር እኮ የሰውን ሕይወትን እያጠፋል ቤተሰብ ማለት ነው እና እርግጠኛ ነኝ እና በቃ እሱን ያየውበት ኤሉ ላይ ማለት ነው እና እንዴት እንደሆነችው እግዚአብሔር እንግዲህ፣ ያቡ ዛሬ ሳክሮ በማታ እንግዲህ ኤሉ ቤት ገብቷል። እውነት ለመናገር ብቻ ከባድ ነው። ልቤ ሰበርሽኝ በሁሉም ነገር ምን አድርገሽ ነው በዚህ ልክ ለምን እንደዚህ ልታደርግኝ ቻልሽ? በማለት እንግዲህ ኤሉላ አንዴ ቅፍ ያደርጋታል፣ አንዴ ወደዛ ይገፈተራታል። አላይቅም እና አንተ የዛሬ ጎድኖ ትላላችሁ እና ብቻ

በዚህ ልክ ምን አድርጌሽ ነው? በማለት እንግዲህ ኤሉ ላይ በጣም በጣም ተናደዋል። እውነት ለመናገር ብቻ ከባድ ነው ሁሉም ነገር ማለት ነው። ካሁን በኋላ በቃ እንደ አዲስ ማለት ነው። እንደ አዲስ አሁን ገና እንደ እንደተገናኘ ሰዎች መሆን አለባቸው። በአዲስ ፍቅር አሳድሱ ማለት ነው እና ብዙ ነገሮቹ በማላቸው በእርግጥ ተፈጥረዋል። ቢፈጠርም ካሁን በኋላ በቃ ኤሉና ያቡ ማለት ነው፣ እንደ አዲስ በቃ ፍቅራችሁን አሳድሱ። ሶስተኛ ሰው ከአንተ ህይወትም ልጅቷ ልዩን አስወጣው፣ ኤሉም እንደዛው ልዑልን ከህይወቱ ታስወጣ። በቃ እናንተ ሁለታችሁ ተነጋግራችሁ በቃ እንደ አዲስ ህይወታችሁ መቀጠል ትችላላችሁ ማለት ነው እና ሁሉ ይሄ የተፈጠረ ሁሉም ነገር ትታችሁ ወደ ኋላ ትታችሁ ጥርግ አድርጋችሁ ሁሉም ነገር ከህይወታችሁ አስወጥታችሁ በቃ እንደ አዲስ ፍቅር ብትጀምሩ ይሻላል። አሁን ጭቅጭቁ ነገር ትታችሁ በቃ በአዲስ ነገር ነው በቃ በአዲስ ምዕራፍ ማለት ነውእና እንደዛ ነው ብዬ ነው የማስበው። ብቻ ከባድ ነው ጋይሴ። ዛሬ እንግዲህ እንደምታዩት ያቡ ሰክሯል፣ ልቤ ተሰብሯል። በጣም አዝኛለሁ። ምን አድርጌሽ ኖ በዚህ ልክ ለምን ትዋሽኛለሽ? እኔ ልጅ እንደመወድ ልጅ እንደመወድ ታቃለሽ። ሁሌ ልጁ እንደወድ ልጁን ልጅ እንደምወደው ታቃለሽ። ለምንድን ነው በዚህ ልክ እንደዚህ ልትዋሽ ቻልሹ? በቃ ያለፈ ያለፈ እኮ አሁን በቃ የሉኩ ያለፈን ነገር ደጋግሞ አታወራብኝ። በቃ ያሁኑ ስለ አሁኑ ብቻ ነው በቃ መናገር ያለበት እንጂ ያለፈን ነገር እያነሳ ልቤን አታቆስልኝ። በቃ በቃኝ የለሽ ነበር እሉ ማለት ነውና፣ እንግዲህ እሉ እንደምንም እንደምንም፣ እንግዲህ ፍራሹ ከመኝታ ክፍል አምጥታ ምን አድርጋ ምን አድርጋ ጫማን አውጥታ በቃ ፍራሹ ላይ አድርጋ በቃ አስተኝታለች። በመጨረሻ ማለት ነው ቤተሰብ የዛሬ ቪዲዮ ፈታ ዘና ያደርጋል። ለማንኛውም በእርግጠኝነት ሄሉና ያቡ እንግዲህ ይታረቃሉ እያስባሉ እንግዲህ ዛሬ ማታ ምን እንደሚፈጥር ታውቃላችሁ እንግዲህ። እና አሁኑ ሰጣለ እኮ ሄሉ ስለዚህ ምን እንደሚፈጥር አላቅም። እሱም ጠጥቷል። በእርግጥ የጠጣ ሰውና ና በቃ ታውቃላችሁ እንግዲህ ምን እንደሚፈጠር አታውቅምና ነው። እንግዲህ ያቡ ሰክሮ ሄሉ ጋ ሂዶ ነበረ። እንግዲህ ማታ ደግሞ ለሌት ምን እንደሚፈጠር አላቅም። ካሜራ አማኑ ና እና ሶ ባለተኛ ብላለች። እነሱ እንግዲህ በመጨረሻ ቪዲዮ ባለቀ እንግዲህ ብርድ ልብስ ውስጥ ነው የገቡ ማለት ነው ሁለቱ ሰው። እንግዲህ ምን እንደሚፈጠር ማታ ማለት ነውና ብቻ ከባል ነው ከባል ነው ጉድ ጉድ ጉድ ጉድ ያስብላል ማለት ነው እና በቃ ሁሉ ነገር ትታችሁ ጭቅጭቅ ንዝንዝን ትታችሁ፣ በቃ እንደ አዲስ በቃ ፍቅራችሁን አሳድሱ። ከህይወታችሁ ማስወጣት ያለባቸው ሰዎችን አስወጡ። ያቡም ባንቴ በኩል ልጅቷን አስወጣ፣ ሄሉም እንደዛው። ከዛ ፍቅራችሁን እንደ ድሮ አድርጉ። ከዛ ሄሉ ደግሞ ፕሮሚስ አድርጋላት። ከዛ በቃ በስነ ስርዓቱ ህይወታችሁ የምትፈልጉ ከሆነ እንደ አዲስ ትዳራችሁ የምትፈልጉ ከሆነ ኮ ልጅ እኮ ዛሬ ማታ እናንተ ፍላጎት ካላችሁ ዛሬ ማታ እኮ ይፈጠራል እኮ እንደ አዲስ ማለት ነው፣ ይፈጠራል። ምን ይታወቀ፣ ይሄ እግዚአብሔር ስራ ታምር ነው እና በቃ ኤሉ ደሞ አንተ ማጣት ስላልፈለኩ ነው በዚህ ልክ ይሄ ነገር እያደረኩ በማለት እንግዲህ ተናግራለች። ያቡ በጣም ተናደዋል። በርግጥ ይናደዳል። ደሞ ይቅፍ ያድርጋታል አንዴ ይገፈጥራታል። አረ ተው ተው፣ ሮማንቲክ ነው ቤተሰብ ማለት ነው እና በቃ ያቡና ኤሉ ይጋባሉ። እርግጠኛ ነው ደሞ ውስጤ ደሞ ኤሉ እና ያ እንደማይለያዩ እርግጠኛውኛለሁ ለምንድን ነው ውስጥ ምንም ነገር አልፈራኝም ቤተሰብ ማለት ነው እና አንዳንዴ እናደዳለሁ ለምን እንደሆነ ታውቃላችሁ ለምንድን ነው ኤሉ ሴት ልጅ ሆና ለምንድን ነው ለኤሉ ክብር የማይሰጠው ለምን በዚህ ልክ ኤሉን ዝቅ ከፍ ያደርጋታል ይላሉ በጣም አንዳንዴ እናደዳለሁ ብቻ ምንድነው እንደማይላዩ እርግጠኛ ነኝ። ልቤ ደግሞ ነግሮኛል። እግዚአብሔር ምንም ፍራቻ የለም ኤሉና ያቡላ ያለው ብዬ ምንም ነገር አስቤ አላውቅም። ልዩ ጋር ይሆናሉ ብዬ አላስብም። በቃ አንዳንዴ ደግሞ ምንድነው ያቡ ልብ ደግሞ ሁለት ቦታ ስለሆነ ነው ግራ የሚያጋባ። ይሄ ዞሮ ዞሮ እኮ ኤሉ ጋር ነው የመጣው ማለት ነው። ሰክሮ ኤሉ ጋር ነው የመጣው ማለት ነው። እና እንግዲህ ትልቅ ሰበር ዜና ነው ቤተሰብ ማለት ነው እና ዛሬ ማታ ምን እንደምፈጠር ታቃላችሁ። እንግዲህ ትልቅ ሮማንቲክ ብሎ እንግዲህ የሚፈጠረው ማለት ነው። መንታ መንታ ሰጣለው እና በቃ ብላለች እኮ ኤሉ ተኝታለች በመጨረሻ ማለት ነው። ሁለቱም ተቃቅፎ ተኝቷል። እንግዲህ በዛ ሰዓት ምን እንደምፈጠር ታቃላችሁ። እሱም ጠጥቷል። ኤሉን አልጠጣችሁም። ጤነኛ ናት። በዛ ሰዓት በመዋላችሁ ኤሉ እሱ ማጣ ስለማትፈልግ በዛ ሰዓት እሱ ጠጥቶ ስለሆነ ምን እንደምፈጠር ታቃላችሁ ታቃላችሁ። ጉድ ጉድ ጉድ ያስብላል። ለማንኛውም እንግዲህ ነገ ደግሞ ምን አይነት ቪዲዮ እንደሚለቀቅ አላቅም። ልዩ ወይ እራሷን ታጠፋለች እንደዛው ሊኦሉን ደግሞ ኤሉን ማጣት አይፈልግም። ምን እንደሚፈጠር አላቅም። እሱ ደግሞ አሁንም እሱ ልጅ ካንቺ ጋር ማለት አልፈልግም፣ አስወጪ። እሺ በቃ አስተካክላለሁ እ አንተን ማጣት አልፈልግም፣ በቃ ሁሉም በቃ አስተካክላለሁ፣ አንተ ብቻ እሺ ብላ ይሉ እንግዲህ ቅፍ አድርጋ ተኝታለች ማለት ነው። እና አስቡ እንግዲህ ለሊት ምን እንደሚፈጥ ሰት እና እንግዲህ ነገ ቪዲዮ ደግሞ ምን እንደሚሆን አናቅው፣ በጉጉት እንጠብቃለን። ለማንኛውም ለዚህ ቤት አዲስ ከሆናችሁ ላይክ አድርጉ፣ ሲትገቡ ማለት ነው። ላይክ ሳታደርጉ እንዳትወጡ። ለቤተማ አዲስ ከሆናችሁ ሰብስክራይብ አድርጉ። የኔ ቅመሞች ማለት ነው። በጣም ነው የምወዳችሁ ጌታ